ሰላም ሰላም፣ እንዴት ናችሁ? ውድ ቲጂቲ ኢትዮጵያ ቤተሰቦች ባላችሁበት ሰላማችሁ ይብዛልኝ። እኔ ጋር ሁሉ ሰላም ነው፣ ክብሩ ይስፋ። ለዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ምንድን ነው? እሱም እኔ የተጠቀምኩበትን የወደድኩትን ከላይ ከርዕሱ እንዳያችሁት እኔ ጋር አሪፍ የሆነውን ለእናንተም ትወዱታላችሁ፣ ትጠቀሙበታላችሁ ብዬ ለምን አንሰራላችሁም በሚለው ነው እና እንደምትወዱት ተስፋ አደርጋለሁ። እንግዲህ ለፀጉራችን ለኛ ለሀበሻ ፀጉር የሚሆን የካውያ የፀጉር መሰሪያ ማለት ነው፣ እስፒሻወር የትኛው የተሻለ ነው የትኛው አሪፍ ነው የሚለውን መጀመሪያ አውቀን ጠንቅቀን ተረርተን መረጃ ኖሮን ብንገዛ ከኪሳራም ጊዜያችንንም ገንዘባችንንም እንቆጥባለን ማለት ነው። አንዳንዴ መረጃ ስለማይኖረን ስለምንገዛው ሲመጣ የማንፈልገው እቃ ይሆናል ማለት ነው፣ የምንፈልገውን ውጤት አይሰጠንም። እንግዲህ እነዚህ አሉ የፀጉር መሰሪያዎች በዙ። ከነዚህ ውስጥ አሪፉና የተሻለው የትኛው ነው? ከነ ማድረቂያው ካውያው ሁሉንም እናያለን ማለት ነው። እናንተ እንደምትጠቀሙበት አምናለሁ። እኔ ከነዚህ ውስጥ ይሄ ማድረቂያ ብቻ ነው፣ ማድረቂያ ብቻ ነው የሚሰራው በጣም ነው ለሀበሻ ፀጉር ጭርር የሚያደርገው ማለት ነው። ለእኔ ምንም አልተመችኝም። በነገራችን ላይ ጸጉር እና በጣም አልወደድኩትም በጭራሽ ማለት ነው። ይሄን እንድትገዙ አልመክራችሁም ማለት ነው። ማድረቂያው ብቻ ማለት ነው፣ እንዲህ ያደርቅላችኋል። ግን ፀጉሪያችን እንደዚህ ድርቅ ነው የሚለው፣ ምንም ከዛ በኋላ ላበጠረህ ቢባል እንዴት ተብሎ እና ይሄን አልወደድኩትም። ወድቅ ሆኗል ማለት ነው ይሄ ይሄ ያደርቃል ትንሽ እያበጠረ ያው፣ ይሄ እንደምታዩት ትንሽ ያው ያማል፣ ሲያታበጥሩበት ያማል። ማድረቅና ትንሽ የተወሰነ ወደ ማለስለሱ ደረጃ ይደርሳል ማለት ነው። ይሄ የተሻለ ነው። ይሄ ሁለተኛ ደረጃ ትሰጥቼዋለሁ ለእኔ ማለት ነው። የተሻለ ነው ይሄ። ስሙ ይኸው እጽፍላችኋለሁ ዲስክሪፕሽን ላይ ጽፍላችኋለሁኝ ምታይ አይመስለኝም። ዲስክሪፕሽን ላይ ጽፈዋለሁኝ። ይሄ እንግዲህ ሴራሚኩ ነው፣ በቃ ለሀበሻ ፀጉር ዜሮ በሉት ምንም አይሰራም። ከተገዛ ግን እንደዚህ ሲሰራበት ሶስት ሰዓትን ብትሉ የምፈልጉትን ውጤት አያመጣም ማለት ነው። እኔም ይህን አልወደድኩትም። የኛ የሀበሻ ፀጉር ትንሽ ጠንካራ ነው እንደምታውቁት እና ይሄ ቢቀርም አስፈላጊ አይደለም ማለት ነው። ለኔ አንደኛ እና የመጀመሪያ ደረጃ የተሰጠው ጆይ ፕሮፌሽናል ይላል። በጣም አሪፍ ነው። እኔ በጣም እንደዚህ አይነት እንትን አይቼ አላውቅም። አዲስ ነው ይሄ። ያደርቃል እያበጠረ ይሄ ሴራሚኩ ከስር ይታያቸዋል። ሁለት ባንድ ነው። በደንብ አርጎ ነው እያበጠረም እያደረቀም ካውያም ይሰራላችሁ ማለት ነው ከነ ዲስክሪፕሽን ላይ ያስቀምጥላችኋለሁ ይሄን ብትገዙ እኔ በጣም መክራችኋለሁ ማለት ነው። አንድ እቃ መረጃ ባለመኖር ብዙ ኪሳራ ከምንዳረግ አቀን ብንገዛ፣ አይተን ብንገዛ፣ ስለዛ እቃ መረጃ ኑሮን ብንገዛው አሪፍ ነው ማለት ነው። ደረጃዎች አሉት፣ ኦፍ ኮል፣ ሎው እና ሀይ ማለት ነው። ሁሉም ሶስት ደረጃዎች አሉት። ሎ ካደረጋችሁት ዝም ብሎ ንፋስ ብቻ ነው ለማድረቅ ነው። እንደዚሁ ኩል ካደረጋችሁት ንፋስ ብቻ ነው። ሎ ካደረጋችሁት የተወሰነ ያደርቅላችኋል። ሀይ ካደረጋችሁት ግን እያደረቀም እየተኮሰም ጸጉሩን ያነሰልሰዋል ማለት ነው። ከውያውንም ይሰራል ማለት ነው። ይሄ ነው እንግዲህ በጣም እንደምትወዱት ተስፋ አደርጋለሁ። እስኪ እየሰራው ደግሞ ላሳያችሁ ውጤቱን እንደዚህ በአፍ ብቻ ሲነገር እንትን አይልም፣ እና እየሰራው ላሳያችሁ። እንግዲህ አሁን ታጥቤው ነው ታጥቤዋለሁ። እናንተ ከነውሃው ቢሆንም ችግር የለውም። ትንሽ ደረቅ ብሏል፣ ግን ከነውሃው ማድረግ ትችላላችሁ። ከአሁን በፊት ሰርቼበታለሁ። ፍታ ቆይታ በኋላ ማስታወቂያዋን እናያትና እንመለስ። እሺ ውዶች አሁን በጣም በአጭር በአጭር ደቂቃ ውስጥ ነው የምትሰሩት። የሚገርማችሁ በጣም ጊዜያችሁን ራሱ ለመቆጠብ ይረዳችኋል ማለት ነው። ይህም አንደኛውን ፓርት ጨረስኩኝ ይህን የቀረው ማለት ነው በዛ ቢባል ሰላሳ ደቂቃ። እኔ ከዚህ በላይ እንትን እንድል አልፈለግኩም። እናንተ ከዚህ በላይ እንትን ካቆያችሁት የተወሰነ ደቂቃ ቆይታችሁ ከዚህ በላይ መስራት ይችላል ማለት ነው ግን ያው ሲበዛም ጥሩ፣ እኔ አልወድም። በጣም ፀጉር በጣም ለስለስ ሲል አይመቸኝም። እና በቃ ኖርማል ብዙም እንትን ያላላ ያልተጋነነ መሆን አለበት። እና በቃ በጣም አሪፍ ነው። ከጊዜያችሁም አንፃር ከገንዘባችሁም አንፃር የተሻለውን እንድትገዙ በሚል ነው ይህን ልጨርሰው ና እንገናኝ ማለት ነው። እሺ ውዶች ዬ ጨርሻለሁ ማለት ነው። በዚህ መልኩ እንግዲህ እኔ በጣም እንዲለሰልስ ስላልፈለግኩኝ እንደዚህ አድርጌ ትቸዋለሁ። እናንተ ከዚህ የበለጠ ከፈለጋችሁ እንትኑን ሙቀቱን መጨመር ነው ሀይ ማድረግ ነው የሚጠበቅባችሁ። እሱን አድርጋችሁ በቀላሉ ፀጉራችሁን ይሄ አስራ አምስት ደቂቃ ነው የፈጀው። እናንተ ሀይ ደቂቃ ይፈጅባችሁ ነው። ከዚህ የበለጠ ከፈለጋችሁ ይህን መክፈት አለባችሁ ስትሰሩ እንደዚህ ይሄ ክፍት መሆን አለበት። ወረቀቱ ላይ እንደዛ ይላል ማለት ነው። ስለዚህ በዚህ መልኩ ሰርችዋለሁ ማለት ነው። በጣም ነው የምትወዱት። ኑን ላይ ነው የገዛሁበት ሱቁ ማለት ነው። ኑን የሚባለው ሱቅ ኦንላይን ላይ ነው የገዛሁት። ዲስክሪፕሽን ላይ ስለማስቀምጥላችሁ ታገኙታላችሁ። በጣም ብዙ ሰው ነው የወደደው። ወንዶችዬ ደግሞ ለሚስቶቻችሁ ግዙላና ሰርፕራይዝ አድርጓቸው ማለት ነው። ስጦታ ስጧቸው። በጣም የሚወደድ እቃ ነው። ለሴቶች የጸጉር ነገር ግድ ነው። ይሄን ገዝተህ ብትሰጣት በቃ አስደሰትጋት ማለት ነው። ለማንኛውም እችት ይበላችሁ። ይህን ይመስላል ነበረን ቆይታ የዛሬው ቪዲዮ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ሀሳብ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንድሰራላችሁ የምትፈልጉትን ቪዲዮ ካለ ጻፉልኝ። እወዳችኋለሁ። ባይ ባይ።